ወጉድ፣ ወጉድ! ሰው ግን እንዲ ከየት መጣ ነው? እንደው አንተ ካሜራ ቀራጭት እዚህ በራፉ ላይ ያለው መኪና ይተዋል። አይታእእእ የምትመስል መኪናእውነት ሰው ከየትያ መጣ ነው? የፈራሰች ነው እን ታጠበች አለ ወይ መኪና ወይ መኪና ወይ መኪና ተለያይተናል። እኔ እንደዚህ አመድ ቡን ብሎ የጁፒተርን አልማዝ የመሰለች መኪና እዚህ ቁማለች። መቼም ይሁንስ ማንሽ የዛሬዋ እንግዳ ምንድን ናት ምንድን ናት? አዎ ተዋናይና ሞዴል ናት። ተዋናይና ሞዴል አንዱን መጠሽ ጠሪፍኮን ያልኩሽ ምን ያረግ፣ ሁለቱም እኮ የእሷ ሙያ ነው እናት መጣም እንዴ? ምን ሁለት ሙያ ይዛ ነው እንደዚህ የምታረብ ነው? መድረኩ ተከፍቶ በጭብጨባ ተቀበሉ እያለች ምን አልሽ? በጭብጨባ እኔ እንኳን ጉምቱ የተከበርኩት ሰውዬ እንደ ተበዳሪ ሾከክ ብዬ እየገባሁ ግቢ በያት የታይ ኦራ ሀያ ምሻዬ፣ መንፈስ ቅዱስ ምን ሆነሽ ነው? ተፊትሽ እርቃን ተዋላሽ መንገድ ጠራጊ መስለሽ የመጣሽ ማነሽ ድሞ አንቺ? መጀመሪያ አታጨበጭቡልኝም? አንተ አንተ፣ ካሜራውን ጥለህ ነው የምታጨብ? ቆይ ቆይ ቆይ ለማንኛውም የትወናዋ ንግስት ነኝ። እዚህ ላይ የተጻፍሽው አንቺ ነሽ? እንግዷ አው እስካሁን ድረስ አላወቀኝም። ስራ አጥቼ እንጂ አንቺ አንቺ ሳውቅን አንበርብር፣ የተከበርኩ ሰው እኮ ነኝ። አንቺ ማነሽ አንቺ? እንዲያውም ምንዋን ምንዋን የማሌዥያ አይጥምት መስሏን ያመጣሽ። ብይ ደግሞ ብለሽ ብለሽ በጣም እና ብትታወቅን ያላውቃትም ነበር። አም ሶሪ፣ ግን በጣም ተለምኜ ነው የመጣሁት። የእኔ ቆንጆ ምታናግሪ እኮ ነው አናግሪውና እንቀጥል። ተለምኜ አንቺ ለምበለሻታል። አረው በመከራ ነው ሸለችኝ። ጥያቄ ተዘጋጅቷል። አው ጠይቃት በቃ ሩህ አንቺ ለቆይ ምን ብለው ነው የሚለምኑሽ? ልብስሽ ምን ምን ነው አምብሽ? ይሄ ይመስለኛል። ስለ ፋሽን ብዙ እውቀት የለህም። የሚያውቁ ሰዎች ያውቁታል። ይሄ ማለት ይታያል ይሄ ፈርጥ በእጅ ነው ተለቅሞ የተሰራው። የኢትዮጵያ አምስት መቶ ሺ ብር የፈጨው በቀላሉ ጭራሽ ተገዝቶ ነው ሀ ዘባተሎ ናት የመጣችው። እና ለነገሩ ዚ በኋላሽ የሚጎተተው ጨርቅ እኮ እንዲያው ለስንቱ ድሀ ይበቃ ነበርኩሽ። ቅርታ፣ ግን እያወራ ያለው ነገር አልገባኝም። ዘባተሎ ምንድን ነው? ድሪቶ ነው ድሪቶ ነው የለበሱ እያልኩ እኮ ኤክስኪውዝ ሚ እየሰደበኝ ነው አንቺ ልጅ ሌላ እንግዳ የለም፣ እሷ እሷ ጋር ነው አሁን የማወራው። አንተ የካሜራ ሰው ዝግጁ ነህ? በሉ ተመልካቾቻችን አሁን ይሄ የምትከታተሉት እንግዲህ አንበርብር ራዲዮ ኑሬ፣ ይሄ የምትመለከቱት አንበርብር ፖድካስት ነው እንግዲህ ዛሬ ከዚህ ፕሮግራም እንዲህ ቁም ነገር ታገኛላችሁ ብዬስ እንኳን እንዲያው አላስብም። ግን ጀምሯል፣ አሁን ጀምሯል አንበርብር ፖድካስት። እንግዲህ ያው አንቺ ከሆንሽ እንግዲህ ምን ይደረጋል። የመጀመሪያ ጥያቄ፣ ሀብታም ነች? ሀብታም ነች? ምን መሰላ ብሻይ፣ በእርግጥ እንደዚህ ብሎ ማውራት ይከብዳል፣ ግን ስትለፋ ስትጥር፣ ብዙ ነገሮችን ታተርፋለህ፣ ታገኛለህ። እኔ ደግሞ በጣም ለፍቻለሁ ብዬ አስባለሁ እና እግዚአብሔር ይመስገን ሀብታም ነኝ። ምን ምን አለሽ? የሰው ልጅ ከለፋ ከጣረ ያገኛል። እኛ ሀብትን በጣም አርቀን ስለምንእሱናተ አሁን እኮ የጠየኩሽ ምን ምን አለሽ ነው። ምን አሁን አታወላዊ ተናገር። የተጠየቅሽ ምን ምን አለሽ ነው እኮ። ወደሱ ልመጣልህ እኮ ነው። ቶሎ ቶሎ ነው እንጂ መመለስ። እሺ የራስ የሆነ ድርጅት አለኝ። ለድርጅት የመንቀሳቀሻ የምትሆን ደግሞ ቪኤት ነገር አለችኝ። ደግሞ ቤት ነው ያልሽው? ቪኤት ላታውቀው ትችላለህ። እዚህ በራፋችን ላይ ተንጎማ አሉ የቆመው የአንቺ መኪና እንዳይሆን። አይሆን? አዎ፣ እግዚአብሔር ይመስገን የእኔ ነው። ገና ደግሞ አሉ ብዙዎች። ገንዘቡ ገንዘብ ከየት አመጣሽ? ብዙ ወጣቶች ከኔ መማር አለባቸው። በላቤ በወዘኝ ነው የገዛሁት። እና አንበርብር አምሳ ዓመት አላላቦ አጠቆረኝ እንጂ ምን አመጣልኝ ለኔ ወይ መኪና። ወደ እውነተኛው ጥያቄ አልፋለሁ። አላገባችም፣ መቼ ለማግባት አሰበች? እውነት ነው ይሄ ብዙ ሰው ሶሻል ሚዲያዎች ላይ። ሰው ጫፍ ሳያገኝ እንዲያው ዝም ብሎ አያወራም። ተይ እንደዚህ አይነት እያቄ ለምን እንደምትፈሩ ነው የሚገርመኝ። አሁን አንበርብር ላይ ስትመጡም ተዘጋጅታችሁ ለምን አትመጡም? ተመጣችሁ አይቀር በቃ አንብሻ እኮ ልመልስልህ ነው። ይኸውልህ ቶሎ መልሽ እንጂ ሰው እየተከታተልሽ አይደለም። አሁን ይኸው እኮ ከሀያ አራት ወደ ሀያ አምስት እየተሸጋገርኩ ነው ገና፣ እና ብዙ ሰው እንደዛ አይመስለውም፣ ግን ገና ነኝ። ወደ ስራ ተገባሽ ነው ሳይሆን እድሜ ሙሉ በሙሉ እግዚአብሔር ደግሞ ሲፈቅደው ነው አይደል? ትዳር የሚሆነው ስለዚህ ያን እየጠበቅኩ ነው፣ ግን አላገባሁም። አንቺ አሁን ተኔ በምን ተናንሰሽ ነው እውነት እንዲያው ማለት፣ አሁን እንዲያው ቢያንስ ሰላሳዎቹን ዘልያለሁ ብለሽ እንኳን ለአፍሽ አትናገሪም። ማሳመሪያም ሜካፑን ምኑን ስለተቀባሽ እንዲያውታ ራስሽ ነፃን እንዳረግሽ እንዳትቆጥልሽ፣ እውነቴን ነው የምነግርሽ አንቺ ማን ነበር ስሟን ያልሽ? ሞዴልና ተዋናይ እሷ እንዳትክደይ ብዬኮ ነው። ሞዴልና ተዋናይት ሜላት ትባላለች። ሞዴልና ተዋናዊት ሜላት እንዲያው አሁን አንቺ ሰላሳን አታልፊም ማለት እኔ ባሁን እንዲያው ይቅርታ፣ ምንም እየገባኝ አይደለም። እየገባሽ አይደለም እምጠይቅሽ እኔ አንበርብር ጥያቄ ግልጥና ግልጥ ነው። እሺ አሁን እያልኩሽ ያለሁት ልብ በሉ ዛሬ፣ ተመልካቾች ዛሬ ጉዷ ይዘከዘካል ለዚች ሞዴል ነኝ ምትል ሴት ጉዷን እዘከዝክላታለሁ፣ እኔ አንበርብር። አዎ አሁን ወደ ጥያቄ አልፋለሁ። ጥያቄን ስጠይቅሽ ወዲያው ምልስ ምልስ ነው ማመንታት የለም። እሺ ጥሩ። ወደ ዋናው የተመልካች ጥያቄ ገባለሁ። ከአካላቷ ውስጥ ምን ያህሉ አርቲፊሻል ነው? ረ ራ ራ አንቺ እንዳለ በውሰትን የቆምሹ አያም ብሻይ ፀጉሬ ዩማን ሄድ ነው፣ ሁሉ የሚጠቀመው ነገር ነው። ፊቴ ደግሞ ሜካፕ አለው። ይሄ ደግሞ እዚህ ስመጣ ለፕሮግራማችሁ ክብር ስለው። እሱ ጥፍርሽስ? ይህንንም ተሰርቸው ነው ያው። በገንዘበኝ እና ምን ቀረሽ ታዲያ? እኔ ምለው ጭብጨባውን በኤዲቲንግ ነው ታስገቡ? ዋ አንተ ጨብጫቢ! ጭብጨባ ምን ያደርግልሻል አንቺ ታባቷ ፕሮግራሙ ለቅና ማድረገው እኔ ነኝ። ወይኔ ሶስተኛ ጥያቄ የገንዘብ ምንጯ ሀብታም ወንዶች ናቸው። ለመናገር የጠላቶሬ ነው ብዬ ነው ማስበው። እኔን ለመጣል ብዙ ሰው ስለሚፈልግ ብቻ ነው እንጂ ማድረግ እንደምችል በደንብ ማምን ሴት ነኝ። የእውነት ነው ማለት እና እንደውም ብዙ ወጣቶችን በተለይ ሴቶችን እናንተ ላይ በደንብ መስራት እፈልጋለሁ፣ በራሳችሁ ማድረግ እንደምትችሉ እና ደግሞ በዚህ አጋጣሚ አንተ ላትሰማ ትችላለህ፣ ግን የብዙ ድርጅቶች ብራንድ አምባሳደር እኔ ገና ደግሞ ብዙ እያወሩኛለሁ አሉ ስ እያየ ናቸው እና ወጣቶች እኔ እንዲከተሉኝ አይከተሉ አይከተሉ ባይሆን ወላጆች የኔን ተሞክሮና የህይወት ልምድ እንዲከተሉና ህይወታቸው ላይ ስኬታማ እንዲሆኑ እኔ አሳስባለሁ። ባለፈው ተዛ ተተረረው ላይ ያመጣሁት ሳማ አለ አይደል? የለም እኮ ደግሞ ተጥሏል። ችጋሪ ጣለሽ። ደግሞ አንተ አሰቅለሽ አስቀምጫው አላልኩሽ? ይደርስ ወይኔ አንበርብር። እሺ ያን የቡሬውን በርበሬ አላቀብኝ